በዛሬው ቪዲዮ ራሳችሁን የት ጋር እንዳላችሁ ማየት እንድትችሉና ፍላጎትም ካላችሁ ራሳችሁን ለማሳደግ ካላችሁበትም የበለጠና የተሻለ ልባምና ድንቅ ሴት እንድትሆኑ የሚረዳችሁን ሀሳቦች ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውንም እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ ልባምና ጠንካራ ሴት እንድትሆኝ ራስሽንም ማሻሻል እንድትች ና በባልሽ ወይም ደግሞ በፍቅረኛሽ እጅግ ተወዳጅና ተደማጭ ሴት እንድትሆኝ የሚረዱሽን አስራ ሶስት ሀሳቦች ይዤ ልሽ ቀርብ ያለሁ አንደኛ በመንፈሳዊ ህይወትሽ ጠንካራ ሁኝ ብዙ ጊዜ በመንፈሳዊ ህይወታቸው ጠንካራ የሆኑ ሰዎች ትዳርን ይዘው የመዝለቅና ተወዳጅ ሆነ የመኖር ችሎታ አላቸው በመሆኑም በመንፈሳዊ ህይወት ላይ ጠንካሮች ከሆናችሁ ሰዎች ከእናንተ ጋር በቀላሉ ተግባብተው ዘለቂታዊ የሆነ ግንኙነት መፍጠር እንደሚችሉ ያምናሉ። ሁለተኛ ለራስሽ ያለሽን ግምት አስተካክይ። ለራስሽ ያለሽ ግምት ሰዎች አንቺን የሚወዱሽም ሆነ የሚያከብሩሽ አንቺ ራስሽን በተቀበልሽበት መንገድ ነው። በመሆኑም አንቺ ራስሽ እንዴት ትቀበያለሽ የሚለው ዋና ጥያቄ ነው። ከለርሽን፣ እድሜሽን፣ አለባበስሽን፣ መልክሽን፣ ቁመናሽን ለራስሽ በራስሽ አይን እንዴት ታየዋለሽ? አንቺ በራስሽ አምነሽበት በሙሉ የራስ መተማመን ያልወጣሽበትን ነገር ሰዎች ወደውት ሊማረኩበት አይችሉም እና ነው። ሶስተኛ ራስሽን ለመግዛት ጣሪ። በዚህ ዓለም በጣም ወሳኝ የሆነና ከባድ የሆነ ባህሪ ነው። ራሱን መግዛት የቻለ ሰው ዓለምን መግዛት ይችላል። ስለዚህ ራሷን መግዛት የቻለች ሙሉ በሙሉ በራስ መተማመን ያላት ድንቅ ሴት ሁኚ። ስሜታዊነት ሳያጠቃሽ ይችን ጠንካራ ሴት ለመሆን ሞክሪ። አራተኛ ነገሮችን የምትመራበት እና የምታይበት ጥበብ፣ ባለቤትሽን፣ ስራሽን፣ ልጆችሽን፣ ቤተሰብሽን፣ የትኛውንም የህይወት ጉዞሽን የምታስኬጅበትን መንገድ ትኩረት ሰጥተሽ ማየትና መምራት ይኖርብሻል። በጥበብ የምትመራ ሴት እይታዋ እንደ ሌላው ሰው አይደለም፣ በጣም ጥልቅና የተለየ ነው። አምስተኛ ለአጋርሽ ያለሽ ፍቅርና ክብር በጣም የተለየ ይሁን። ሰው የሚቀበለው በሰጠው ልክ ነው። ልባም ሴት ለባሏ ያላት ፍቅርና ክብር መልካም ይሆናል። ይህም በባሏና በዙሪያ ባሉት ሰዎች ልዩ ክብርና ፍቅር እንድታገኝ ይረዳታል። ስድስተኛ ልጆችሽንና ባለቤትሽን በመልካም መንገድ መያዝ ይገባሻል። አንዳንድ እናቶች ወይንም ሴቶች ለቤታቸውም ሆነ ለልጆቻቸው ጽዳት የማይጨነቁ ናቸው። ይህ በጣም ትልቅ ድክመት ነው። በተቻለ መጠን ንጽህናን መጠበቅ ያስፈልጋል። ንጽህና የልብስ ብቻ ሳይሆን ጭንቅላታቸውም ላይ ትልቅ ንጽህና ያለው ባህሪ እንዲኖራቸው ለማድረግ በትክክል ልጆችን መምራትና በስነ ስርዓት ማሳደግ ያስፈልግሻል። ሰባተኛ በሰዎች ዘንድ ያለሽን ቦታ አስተካኪ የሰዎች ማንነት የሚለካው ባላቸው ባህሪ ነው። ይህ ባህሪ ደግሞ ሰዎች በቀላሉ የሚያዩት ነው። ነገረኛ፣ ወሬኛ፣ ስራፈት ወይስ መልካም ራሷን የምትጠብቅ ትኩረት የምታደርግ አስተዋይ እምብ የማትባል ሴት የትኛዋ ነሽ? ሰዎች ስለ አንቺ ብዙ ሊያወሩ ይችላሉ። ነገር ግን ምንም ሳያዩ ሊናገሩሽ አይችሉም። ስለዚህ አስቢበት። ዘጠነኛ ራሷን የምትጠብቅ ሴት ሁኚ። ሴት ልጅ ብቻ ሳትሆን ወንድም ልጅ ይህንን ነገር ማድረግ ያስፈልገዋል። ቤት ውስጥ ስትቀመጪ፣ ውጭ ስትወጪ ለምታደርጊው ላይ እያንዳንዱ ነገር ጥንቃቄ ማድረግ ይገባሻል። አገባሽም አላገባሽም ሁልጊዜም እራስሽን ጠብቂ ዘንጪ፣ ጥሩ ጠረን ይኑረሽ። ካልሆነ ግን አንቺም ለራስሽ የምትሰጭውን ሰዎችም ለአንቺ የሚሰጡሽን ቦታ ታጭዋለሽ። አስረኛ አቋም ያላት ሴት ሁኚ። አንዳንድ ሴቶች ወንዶችን በጣም ረጅም ጊዜ ይጠብቃሉ። ዘጠኝ አመት፣ ስምንት አመት። ነገር ግን ይህ የብዙዎች ህይወትን የሚያቃውስ ነው። የፈለገውን ያክል ፍቅር ቢይዝሽ እንኳን ቆራጡ አቋም ሊኖርሽ ይገባል። ቺት አድርጎብሽ ዝም የምትዩ ከሆነ ደጋግሞ ሲደበድብሽም ዝም ካልሽ በዚያው ቀጠለበት እያልሹ መሆኑ ነው። አስራ አንደኛ ሰው አክባሪና አድማጭ ሴት ሁኚ። በተቻለ መጠን ለባልሽም ሆነ ለባልሽ ጓደኞች፣ ለቤተሰብሽ፣ ለውጭ ሰው መልካምና ሰው አክባሪ ሁኚ። በተቻለ መጠን ከመናገር ይልቅ ማድመጥን የምትመርጭ ሰው ሁኚ። አስራ ሁለተኛ ታማኝ ሁኚ። መታመን ፍቅር ነው። መታመንም ለራስ ነው። ታማኝ መሆን ማመንም መታመንም ነው። ማመን ካልቻልሽ ልትወጅ አትችም፣ ልትጸኝም አትችም። መታመንም በፍቅር ውስጥ እጅግ በጣም ወሳኝ ነገር ነው። አስራ ሶስተኛ በወሲብ ህይወት ላይ ግልጽ ሆኚ። በተቻለ መጠን በሴክሽዋል ህይወትሽ ባልሽን ደስተኛ ለማድረግ መሞከር ይኖርብሻል። ግልጽ ሆኖች መናገር ያለብሽን ነገርም በመናገር ፍጹም ደስተኛ ለመሆን ሞክሪ። በወሲብ ህይወት ውስጥ በመሳደብና ፍላጎቱን ለማጥፋት በመሞከር ስሜቱ እንዳትጎጅ ተጠንቀቂ። ይህ ስለ ፍቅር ነው። ቪዲዮውን እስከ መጨረሻው ስለ ተከታተላችሁት እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።